ለአንድ ሳምንት እኮ ቆይ፣ አይቻልም አይደለም? ለአንድ ሳምንት ለአንድ ሰዓት ይዛው አትሄድ። የእኔ እናት ሮትዬ ስፍስፍ ልበልልሽ፣ ተንሰፈሰፈች እኮ በኋላ አንተ የሆንክ ዝገት የሆንክ ልጅ ማለት ነው። ጋሽ አሸብር ልጁ ታኮ አሰፍስፈ አስደንግጠት ልትገላት እኮ ጭራሽ፣ ይዘህ ልታመልጥ ልትሮጥ። ለሶስት ቀን ከኔ ጋር ይሆን አላለም። እንኳን ለሶስት ቀን ለግማሽ ሰዓት ከአንተ ጋር እንዲሆን አልፈልግም ማለችው ማለት ነው። እንደ ጤነኛ ውሃ ልኳት ውሃ እስከምታመጣለት ድረስ ልጅ ይዞ እንደሚጠፋ ሰው አሻንጉሊት አቅፎ ላሽሊል ማለት ነው ላሽሊል ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኖ፣ ሌላው እጅግ በጣም ያሳቀኝ ነገር ማለት ነው፣ ትላንትና እንግዲህ ያው ተንኮል አስቡ ወደ እሷ ስለሄደ ላብላብ እያለው ነበረ ማለት ነው። እና ፊቴን ጥረጊልኝ በሶፍት ሲላል፣ በሶፍት ፊቱን ስትጠርግለት ምን እንዳለችው ሰምታችኋል። ፊትህ እኮ በጣም ስፋት አለው በኮሊደር ልማት እንዳፈርሱትን ጥንቃቄ ያድርጋል። የእሱ ይባስ ደግሞ የመለሰላትን ማለት ነው ለማንኛውም ውድ ተመልካቾች ላይክ ሽሰብስክራይ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ ሌላው አዲስ ሰበር ዜና አለ ማለት ነው የምስራች ማለት ነው ቀለምዬ ምስር ቢ ብቻ እንዳትሉኝ ምን አለበት ስጋ ስጋውን ቢ ዶሮ ዶሮ ቢ ቀለምዬ እንዳትጎጅብን ብትሉኝ ማለት ነው የምስራጁ ምንድን ነው ብዙዎቻችሁ ስትጨነቁልኝ ስትጠበቡልኝ ዱአ ስታረጉልኝ እናት ከሆነችዋ ጥሩ ከሆነችዋን አላ ይወፍቅሽ የተበላሽውን ገንዘብሽን አለህ ይመልስልሽ እያላችሁ ነበረ እና ውዶችዬ ሌላው ገንዘብ ስንት ብር ነው የተበላሹ? በልታሽ ነው ወይስ እሰጥሻለሁ ብላ ቃል ገብታልሻለች ብላችሁ በውስጥ የጠየቃችሁኝ ያላችሁ፣ ኮመንት የጻፋችሁልኝ ያላችሁ። ስለዚህ በደንብ አርጌ ጠቅለል አድርጌ እምነግራችሁ ይሆናል ማለት ነው። ያ ከመንገሬ በፊት ግን የምስራች ልንገራችሁ። ለምን ከኔ የበለጠ እናንተ ስለተጨነቃችሁ ስራ ገብቻለሁ ማለት ነው። ስራ የገባሁት ምን አይነት ቤት ነው እንዴት ነው የሚለውን በደንብ አርጌ ጠቅለል አድርጌ በዚሁ ልባችሁ እንዳረጋጋው እፈልጋለሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህብዛልኝ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታጡኝ እጅግ በጣም አርጌ ከልባ አመሰግናለሁ። አላህ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ ላይክ እያደረጋችሁ አበረታቱ ውዶችዬ። ዩቲዩብ ቀዝቀዝ እያለ ነው፣ ለምን እንደ በፊቱ ቶሎ ቶሎ ስለማልሰራበት ማለት ነውና አሁንም በበለጠ እንግዲህ ወይ በሁለት ቀን አንድ ቪዲዮ ወይም ደግሞ ከተመቸኝ በአንድ ቀን አንድ ቪዲዮ ልለቅ እችላለሁ። ከዛ በተረፈ እንደ በፊቱ ቶሎ ቶሎ መሮጥ ሊኖር አይችልም። ምክንያቱም ውዶችዬ፣ ብዙዎቻችሁ ስትጨነቁልኝ፣ ስትጠበቡልኝ፣ ቀለምዬ ጥሩ ስራ ይወፍቅሽ አይዞሽ እያላችሁ እያበረታታችሁ የነበራችሁ ማለት ነው። እናም እንኳን ደስ አላችሁ። ትላንትና እንግዲህ ወደ ስራ እየሄድኩ የቀረጽኩት ቪዲዮ ነው ይሄ በምስሉ ላይ የምታዩት ማለት ነው። እና ትላንትና ስራ ገብቻለሁ ማለት ነው። አልሐምዱሊላ፣ በእናንተ ድዋ፣ በእናንተ ጸሎት አላህዬ ጥሩ ስራ የማቀው ከዚህ በፊት አራት ዓመት የሰራሁባቸው ከስምንት ዓመት በፊት ማለት ነው የሰራሁባቸው እዚህ ቤት እነሱ ነይ ብለውኝ ወደ እነሱ መጥቻለሁ ማለት ነው። በእርግጥ እዚህ ቤትን ብቻ ሳይሆን የዚህ ቤት ሴትዮ አራት ዓመት ከሰራሁላት በኋላ ኮንትራት አምጥታ ወደ እናቷ ቤት ቀይራኝ ደግሞ እናቷ ቤት አራት ዓመት ከምናምን ሰርቼባቸው በጥቅሉ ስምንት ዓመት ከስድስት ወር ነው ሰርቼባቸው ነው ወጥቼ፣ ደግሞ አሁን ገንዘብ የተበላሁበት ቤት ገብቼ ደግሞ ስምንት ዓመት የፈጋችኝ ማለት ነው። በዛው ድምር ውስጥ እንዳትገቡ ስንት ዓመት ነው ቀለማ የተዘፈዘሹ እዚህ ሀገር ላይ ማለት ነው እያላችሁ ማለት ነው። እና ሙዶችዬ ስራ ገብቻለሁ ውዶች። ለተጨነቃችሁልኝ፣ ላሰባችሁልኝ፣ ዱዓ ላደረጋችሁልኝ እጅግ በጣም አርጌ ከልብ አመሰግናለሁ። ሌላው ገንዘብሽ ስንት ብር ነው የተበላሽ ላላችሁኝ አስር ሺ አምስት መቶ ብር ነው። የሳውዲ አረቢያ ማለት ነው አስር ሺ አምስት መቶ ሪያል ማለት ነው። እናሰጥሻለሁ ብላ ቃል ገብታለች ወይ ላላችሁም ደግሞ እንግዲህ ገብታለች። ከዚህ በኋላ የሚከሰተውን ነገር አይታወቅም። ከሶስት ወር በኋላ የአባቴ መሬት ሽጬ እሰጥሻለሁ ብላ ነው ቃል ገብታልኝ የወጣሁት ማለት ነው። ቃሏ ታጥፋለች ወይ አታጥፍም የሚለውን እንግዲህ አላህዬ ነው የሚያውቀው ማለት ነው። እንግዲህ ሀቄ በየትኛውን መንገድ እንዲሰጠኝ አላህ ዱአ ነው እንድታረጉልኝ የምፈልገው ማለት ነው። እንግዲህ ከሶስት ወር በኋላ እሰጣለሁ ብላ ነው ቃል የገባችልኝ እና በቃ እየሰራው እዛ ከምጨምር የራሱ ጉዳይ ነው ብዬ ነው እምቢ አልፈልግም ብያት፣ እየጨመርኩ ከምሄድ አልፈልግም ብያት ነው በራሴ ወጣሁት ማለት ነው። እና በራሴ ጊዜ ስወጣ ከሶስት ወር በኋላ እሰጥሻለሁ ብላኛለች። እንግዲህ አድርጉልኝ። አሁንም የእናንተ ዱዋና ጸሎትን እፈልጋለሁ። ላቤን የደከንኩበት የለፋሁበትን እንዳይቀርብኝ ማለት ነው። እናም ውዶችዬ ስለኔ ስለ እኔ ጉዳይ ይሄን ይመስላል። ስራ ገብቼ እላቸዋለሁ እንኳን ደስ አለች። አሁን ዱ አድርጉልኝ ነው የምለው ማለት ነው። እና ወደ መጣሁበት ወደ ገደለው ስገባ እናንተ ስንት ደቂቃ ስለ ራሴ ችግር አወራሁ ማለት ነው። እናም እነሩታዬ ትላንትና እነዝገቶቹ ማለት ነው አብሮ ከአብርሃን ጋር መጥተው ነበረ። ጋሸ አብርሃን ወይ ደግሞ አሸብር ልጄን ካልወሰድኩ እያለ ነበር ማለት ነው። ልጄን ልውሰደው በቃ ከኔ ጋር ይሆን። ሳምንት ነው አስራ አምስት ከአንቺ ጋር ተቀምጧል። አሁን ደግሞ እኔ ልውሰደው ሲላት፣ አይሆንም እንዴት ነው የራስ ቤት ደም የሆነ ልጅ የምትወስደው? እያለችው ነበር ታየ ማለት ነው። በቃ ማለት ማለት እስከ መጨረሻው ለመውሰድ ካልፈቀድሽልኝ፣ ደግሞ ለሶስት ቀን ከኔ ጋር ይሆን አላት ማለት ነው። ዝገቱ ዝገትማ ቀጥላ ያዋ ላንተ ልጅ ማለት ነው። ለማንኛውም ግን በጣም ነው የምታምሩት። በቃ እንደዚህ ሁሉ ጊዜ ሁለታችሁ ብቻ ነው። ከዚህ በኋላ የትኛውንም ሴት ጎትተ እንዳትመጣ ጋሻሽ ነበር ማለት ነው። እንኳን ሶስት ቀን ግማሽ ሰዓት፣ ግማሽ ደቂቃ እንኳ ከአንተ ጋር እንዲቀመጥ አልፈልግም አለችው ማለት ነው። ሮታዬ እንዴት እንዴት እንደምትንሰፈሰፍ ለልጇ ማለት ነው። ይህኔ ንስፍስፍ ይህኔ ነብር ማለት ነው። ውሃም ጭልኝ ብሎ እንግዲህ ውሃ ልታመጣለት ስትሄድ አሸንጉሊት እንደ ልጅ አድርጎ ጠቅልሎ ሲሄድ አያቸኋት? አደለ? እንዴት እንደሮጠች ማለት ነው፣ እንዴት እንደሆነች ማለት ነው። በእርግጥ እናቶቻችን ሁሉም ለልጆቻቸው እንዲህ ነው የሚንሰፈሰፉት ማለት ነው። እንዲህ የእውነት የሩታ ደግሞ የሚገርም ነው የሚገርም ማለት ነው። ለልጇ ያላት ፍቅር በቃ ሽፍንፍን በቃ ሽሽግ ልታደረገው ትፈልጋለች ማለት ነው። ግን ጋሻሸ ብር ምን አስበህ ነው ምን አስበህ ነው? ልጁ በአደባባይ ካልወጣ ብለህ በቃ ጨንቁሃል። ያው ከአንደበታ አልተናገርም አልተናገርክም እንጂ ሁኔታህን በቃ ልጅህን ለማሳየት ያለህን ጉጉት የሚገርም ነው። አንዳንዶቻችሁ ደግሞ ስክሪንሻት እያነሳችሁ አውጥታችሁ ኮሚኒቲያችሁ ላይ እየለጠፋችሁ ትገኛላችሁ ማለት ነው። ይሄ አንድ ፍሬ ሕፃን ልጅ ወይም ደግሞ የአራስ ቤት ደም የሆነ ሕፃን ልጅ ኮሚኒቲ ላይ ባትለጥፉት መልካም ነው ብዬ አስባለሁ። ያው ብዙ ልብ የጎደላቸው ቲክቶከሩ እና ዩቱበሮች ስላሉ አንድ ይዘቀዝቁታል በሆነ ሰዓት ማለት ነው። ይህ ደም የሆነ ህፃን ልጅ ማለት ነው። እና ለሶሻል ሚዲያ መጠቀሚያ ወይም ደግሞ ለሶሻል ሚዲያ መነገጃ ባታደረጉት መልካም ነው። በቃ ቪዲዮ ስሩ፣ ችግር የለውም። እንደዚህ ስሰሩ ነው በጣም የምታምሩት ማለት ነው። ነገር ግን ደግሞ በዚህ ዕድሜው ደግሞ ህፃን ልጅ አውጥታችሁ ሚዲያ ላይ ባታሳዩ በጣም ደስ ይለኛል። ለማንኛውም ልጃችሁን ላያሳድግላችሁ የኔ ውቦች ማለት ነው እንዲ አላይ ለትልቅ ቁም ነገር ያደርስላችሁ ልጃችሁ ማለት ነው። በጣም ታምራላችሁ። የእውነት አብርሃም ለሩታ ያለውን ነገር ለየት ያለ ማለት ለሩታ ያለውን ቦታ ለየት እያለ ነው በአሁን ሰዓት ማለት ነው እየተመላለስ ግን አለች ል አይ በጣም የገረመኝ ወዶች እ በኮሊደር ልማት ፊትህን እንዳይፈርስ አላለችው አልገፋም አለች። አምስት መቶ ካሬ ሜትር ህገወጥ እንዳይሰራበት ህገወጥ ተሰርቶበት ፊት ላይ እንግዲህ አዳነች አበቤ እንዳታፈርሰው፣ ወይኔ በሳቅ ነው የሞትኩት። ወንድ ላይ እዚህ ጋ በጣም ስቅ ያለውና ሀቦ የሚመጫቸውን ሁልጊዜ እንደዚህ ዘና እያደረጋቸው ኖዳ ማንኛውም ሁዶች ይህ ድምጼ ካልተሰማችሁ በጣም ይቅርታ። ያው አዲስ ቤት ከመሆኑ አንጻር ቀስ ብዬ ነው የማወራው ማለት ነው። እዚህ አጠገቤ ልጆች ተኝተዋል ማለት ነው እና ለዛ ነው። ሰላማችኋላ አላ ብዛልኝ ወዳችኋለሁ። ላይክ ሽር ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ነው መልካም ቀን ባይ